ይህ ዜና አይደለምና፣ ተምራት ለወጣለች ለእኔም ትተርፋለች ብሎ ከአፍ ነጥቆ ለሚያስተምር ወላጅ ቀርቶ ሰብአዊነት ለሚሰማው ሰው ሁሉ እጅግ የሚያስደነግጥ መርዶ ነው። ነገ ሰው የምትሆንበትን እውቀት እንድትጨብጥ ከጉያ ነጥሎ ወደ ትምህርት ቤት የላከ ወላጅ በተስፋ የሚጠባበቀው የትምህርቱን መጠናቀቅና ቀጥሎ ያለውን የልጅ ስኬት እንጂ ወጥቶ መቅረትን በቀን ጅብ መበላትን አይደለም። ይሁን እንጂ የክፉ ቀን እጣ ሲወጣ፣ የቀን ጎዶሎ ሲገጥም የታሰበው ቀርቶ ያልታሰበው ይሆናል። ልጄ ትማርልኛለች ብሎ ወደ ዩኒቨርሲቲ ላከ ቤተሰብ፣ ልጃችሁ ተደፍራ ተደብድባ ተገድላ ተገኝታለች እና አስክሬን ተረከቡ የሚል ከመርዶዎች ሁሉ የላቀ ለጆሮ የሚከብድ መርዶን መስማት ቃላት ሊገልጹት የማይችለው ልብን የሚሰብር መሪር ሐዘንን የሚያስከትል መሆኑ ሙን ነው። ለነገ ህይወት መቃናት እውቀት ለመገብየት ከእናቷ ጉያ ተነጥላ ታሳደጋት ቀይ ርቃ ቀይ ትምህርቷን ለመከታተል የተጓዘችው ወጣት የሰው ልጅ ላይ አይደለም ለመተግበር ለማሰብ የሚከብድ ዘግናኝ ግድያ ተፈጸሞባት፣ ተገኝታለች። ይቺ አይደለም በጭካኔ ሊገድሏት ለማየት የምታሳሳ ወጣት የገጠማት ምንድን ነው? መቼ እንደሚገኝ ግራ የሚያጋባውን ፍትህ እየጠየቁ ያሉ ሰዎች ውስጥ ምን እያሉ ነው የሚለውን በዝርዝር እነግራችኋለን። ሰላም በያላችሁበት ለእናንተ ይሁን። ወድ የሰርከት ቤተሰቦች በዛሬው መሰናዶ ዘግናይ እንግድያ ስለተፈጸመባት አሳዛኝ ወጣት አሟሟት የተሰሞ የተሰሙ መረጃዎችንና እየተጠየቀ ያለውንም ፍትህ አካተን እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁ እንድትቆዩ ጋበዝን። ይህች በምስሉ ላይ የምትመለከቷት ወጣት ገና ብዙ ህልምን ያነገበች የወደፊቷን ልታሳምር የምትጥር ሴት ናት። ከኖረችው ይልቅ ልትኖረው የተዘጋጀችው የሚበዛው ይች አንድ ፍሬ ወጣት ሊዛ ትባላለች። ሊዛ ትውልድና እድገቷ ራያ ቆቦ አካባቢ ሲሆን እንደ ማንኛውም ኢትዮጵያዊ ቤተሰቦቿ በብዙ ልፋትና ውጣ ውረድ አሳድገው ለቁም ነገር አድርሰዋታል። እርሷም የተከፈለላትን ዋጋ የምትረዳ ጠንካራ ናትና ወደ ዩኒቨርሲቲ የመግቢያ ነጥብ አምጥታ ወደ ዩኒቨርሲቲ ታመራለች ራሷን ችላ ደግሞ በልፋት ያሳደጓትን ወላጆች ውለታ ልትከፍል አርቃ የምታስብ ናትና ወደዚያ ቦታ ሊያደርሳት የሚችለውን እውቀት ልትገበይ ወደ ደሴ ተጉዛ የኮሌጅ ትምህርቷን መከታተል ትጀምራለች። በኮሌጅ ቆይታዋም ትምህርቷን አተኩራ የምትከታተል በሥነ ምግባሯ የተመሰገነች መሆኗን ይመሰክርላታል። ከጓደኞቿ ጋር ሰላማዊ ግንኙነት ያላት ስትሆን አይደለም ሊገድሏት ለማየት የምታሳሳ ገና ሮጣ አልጠገበች ለጋ ወጣት እንደሆነችም ተነግሯል። ይሁን እንጂ ይህች ለጋ ወጣት ዳግም ከጓደኞቿ ጋር ላትገናኝ፣ ዳግም ወደ ካምፓስ ላትመለስ እንደ ወጣች ቀርታለች። ስልኳን ለማሰራት ከካምፓስ እንደወጣች ከየት መጡ። ለእነማናቸው ለምንስ እንዲጨከኑ የሚለው ባልታወቀበት ሁኔታ እጅግ አሰቃቂ በሆነ ሁኔታ ተገድላ መገኘቷ ተሰምቷል። እንደ ትምህርት ቤት ጓደኞቿ ገለጻ ከሆነ ይህ እጅግ አስደንጋጭ ሁኔታ የተፈጠረው መስከረም 27 ቀን 2018 ዓ ም ነበር። አዲስ ዓመት ሁሉም ሰው ቢሆንልኝ ይህን አሳካለሁ እንዲህም አደርጋለሁ በማለት በእቅድ የሚቀበለው ነውና ሊዛም እንደ ሁሉም ሰው የአዲስ ዓመት እቅዷን ይዛ ነበረ። ወደ ካምፓስ ያቀናቸው ዕለት ሐሙስ ላይ ከእንቅልፏ ነቅታ ሀገር ሰላም ብላ የዕለት ተግባሯን ፈጽማ ስታበቃ ተበላሽቶ ሲያስቸግራት የነበረውን የእጅ ስልኳን ለማሰራት ወደ ፒያሳ ታመራለች። ሊዛ ፒያሳ ደርሳ የተበላሸ ተንቀሳቃሽ የእጅ ስልኳን አሰርታም ስታበቃ ወደ ካምፓስ ለመመለስ ጉዞዋን ትጀምራለች። ከመማሪያው ቅጥር ግቢ ውስጥ ሊዛን ያጣቻት አንዲት ጓደኛዋም ወደ ሊዛ ደውላ የት እንደሆነች ትጠይቃታለች። በዚህ ሰዓትም የተበላሸ ስልኳን ለማሰራት ፒያሳ እንደሄደችና አሰርታም እየተመለሰች መሆኑን ለጓደኛዋ ትናገራለች። ጓደኛዋም የት እንደደረሰች በጠየቀቻት ጊዜ በአካባቢው በተለምዶ ቧንቧ ውሃ ተብሎ የሚጠራው አካባቢ መድረሷን ነግራት መጣው ጠብቂን ስትል እንድትጠብቃት ታሳውቃታለች። ጓደኛዋም ከአሁን አሁን መጣች እያለች መጠባበቅ ትጀምራለች። ይሁንና ሊዛ መጣው እንዳለችው አልመጣችም። ደርሻለው መጣው ካለችበት ጊዜ መዘግየቷን ያስተዋለችው ጓደኛዋ ደግማ ወደ ሊዛ ስልክ ትደውላለች። ነገር ግን የሊዛ ስልክ አይሰራም ነበር። መጣው ጠብቂኝ ያለቻት ልጅ መቅረቷ ሳያንስ ስልኳ አልሰራ ያላት ጓደኛዋ በጽኑ ትጨነቃለች። መጣው ጠብቂኝ ያለችው ልጅ አይደለም ልትመጣ እርሷን አየው የሚል ሳይገኝ ቀኑ ተራውን ለምሽት አስረከበ። በዚህም ጊዜ የሊዛ እንደወጣች መቅረት በግቢው ሁሉ ተሰማ። መሰወሯን የሰሙ የግቢው ማህበረሰብ ሁሉም ሊዛን ወደ መፈለግ ተሰማራ። ትገኛለች ተብሎ የታሰበበት ቦታ ሁሉ ተፈለገች። ሊዛን ግን የበላት ጅብ አልጮኋለም ቆይቶ ግና ትገኛለች ተብሎ ባልተጠበቀ ቦታ ላይ ተገድላ ተገኘች። አስክሬኗ በተገኘበት ጊዜም ከመሞቷ አስቀድሞ አሰቃቂ የሆነ የመደፈር እና የመደብደብ አደጋ ደርሶባት እንደነበር ታወቀ። መረጃውም እርሷን እንኳን መመለስ ባንችል ለቤተሰቦቿ መጽናናት እንዲሆን እንዲሁም በግፍ የተገደለችው ባለተስፋ ወጣት ፍትህ እንድታገኝ እናድርግ ባሉ ሰዎች ተሰራጨ። ይህም ዜና የሰማውን ሁሉ ልብ የሰበረ ሆኗል። ልጅ እየተማረች ነው በሚል በተስፋ የምረቃዋን ቀን ለሚጠባበቅ ወላጅ እንዲህ ያለውን ልብ ሰባሪ መርዶ መስማት መቼም ለመቋቋም የሚከብድ መሪር ሐዘን ማስከተሉን ማሰብ አይከብድም። ከሴት ተፈጥረው እንዲህ ባለ የጭካኔ ጥግ ሴት ልጅ ላይ ጥቃት የፈጸሙ ሰዎች እንዴትና ለምን እንዲያደረጉ የሚለው ከእነርሱ በቀር የሚመልሰው ባይኖርም ሕግ ግን ተገቢውን እርምጃ እንዲወስድባቸው ለማድረግ እንዲያዙ ትብብር እንዲደረግም ጥሪ ቀርቧል። እለት ዕለት የሴት ልጅን መደፈርና መገደል እየተለመደ በመጣባት ሀገር ፍትህ የሚሉ ድምፆች ይጣራሉ። ዛሬም ፍትህ ለሊዛ የሚሉ ፍትህ የናፈቃቸው ድምፆች ከአራቱ አቅጣጫ እያስተጋቡ ይገኛል። ፍትህ፣ ለሌሎች ለተደፈሩ፣ በአሰቃቂ ሁኔታ ለተገደሉ እህቶቻችን ከፍትህ አካላት መልስ እንጠብቃለን። በግፍ ለተገደሉት፣ ከሴትነት ክብር ላነሱት፣ ህይወታቸውን በጨካኞች ለተበላ ሴቶች ፍትህ መቼ ነው የሚደርሰው? ይህ የብዙዎች ጥያቄ ነው። የአንዱ ቅጣት ለአንዱ ማስተማሪያ በመሆኑ መሰል ጥቃቶች ተበራክተው እንዳይቀጥሉ ተገቢው ቅጣት መሰጠት እንዳለበት መዘንጋት የለበትም። ስለዚህም የዝችን ሴት መሆን አስፈሪ መሆኑ የሚያበቃው መቼ ነው? ተደፍራ ተደብድባ ተጥላን የተገኘችው ሊዛ ትባላለች። ሊዛ በደሴ የዩኒቨርሲቲ ትምህርቷን የምትከታተል ስትሆን ከአምስት ቀን በፊት መስከረም 27 ነው የተባለው እንግዲህ ስልኳን ለማሰራት በወጣችበት ተሰውራለች። ከዛም ስትፈለግ እጅግ አሰቃቂ በሆነ ሁኔታ ተደፍራ ተገድላ ነው የተገኘችው። በሴቶች ላይ የሚፈጸመ ጥቃት እጅግ በጣም አሰቃቂነቱ ቁጥሩ በጣም በዝቷል። የመንግስት መንግስት አካላት ጉዳዩን ትኩረት ሰጥተው እች ልጅ ፍትህ እንድታገኝ ያድርግልን። ባለተስፋ ወጣት ህይወት በአሰቃቂ ሁኔታ የነጠቁ ወንጀለኞች በህግ ቁጥጥር ስር ውለው ተገቢውን አስተማሪ ቅጣት እንዲያገኙ ሁሉም ሰው ትብብር እንዲያደርግ በቻናላችን ስም ጥሪ እያቀረብን የዛሬውን መሰናዱ አበቃን። ለእሷም ነፍስ ይማር ማለት እንወዳለን። ውድ የቻናላችን ተከታታዮች ዳግም በሌሎች መሰናዶች እስክንገናኝ በያላችሁበት ሰላም ሁኑልን።